ዛሬ የምንመለከተው የቀይ ባህርን የኃይል አሰላለፍ የሚተነትን ጽሑፍ ነው። ትኩረቱ ሩሲያ ፖርት ሱዳን ላይ የጦር ሰፈር ልትመሰርት መሆኗ እና ይሄ ለአካባቢው ምን ትርጉም አለው የሚለው ላይ ነው። አዎ ጽሑፉ የሩሲያና የሱዳኑ አልቡርሃን አስተዳደር እንዴት ስምምነት ላይ እንደደረሱ በደንብ ይገልጻል። ያው ሩሲያ የጦር አውሮፕላኖችን ሰጥታ የባህር በር ፍላጎቷን እንዳሳካች በትክክል። የትንታኔው መነሻ በጣም ጠንካራ ነው። የምን እና የእንዴት ጥያቄዎችን ይመልሳል። ነገር ግን እኔ ሳነበው ወዲው ማነስ ውስጥ የመጣብን ትልቁ ጥያቄ ለምን የሚለው ነው። ለምን፣ በተለይ ደግሞ ለምን አሁን? ጽሑፉ ይሄንን የሩሲያ እንቅስቃሴ እንደ አንድ አካባቢያዊ ክስተት ብቻ የሚያየው ይመስለኛል። እዚህ ጋር ትንሽ ላቁምሽ። ሩሲያ እኮ ከሶቪየት ህብረት ጊዜ ጀምሮ በቀይ ባህር ላይ የጦር ሰፈር የማግኘት ፍላጎት ነበራት። እውነት ነው። ስለዚህ አሁን እድሉን ስታገኝ መጠቀሟ እንደ አዲስ ስልጣናዊ ምክንያት መታየት አለበት ብለሽ ታስቢያለሽ ወይስ የቆየ ህልሟን ማሳካቷ ብቻ ነው? በጣም ጥሩ ጥያቄ ነው። የቆየ ህልም መሆኑ አይካድ ነገር ግን የጊዜው ጉዳይ እሱ ነው ወሳኙ። ትንታኔው የፖርት ሱዳንን መሰረት ከዩክሬን ጦርነትና ሩሲያ ከምዕራብ ዓለም ጋር ከገባችበት ሰፊ ፍጫ አንጻር መመልከት ነበረበት። ገባኝ። ይሄንን ስናደርግ የጦር ሰፈሩ ጉዳይ ከአካባቢያዊ ጋ ኃይል አሰላለፍ የዘለለ ዓለም አቀፋዊ የቼዝ ጨዋታ አንድ አካል መሆኑን እንረዳለን ማለት ነው። ልክ ሩሲያ ጫና እየተደረገባት ባለበት ወቅት እሷን በሌላ ቦታ ጫና መፍጠር ትፈልጋለች ሁለተኛ የጂኦፖለቲካዊ ግጭት መድረክ መክፈት እንደማለት ነው ምዕራባውያን በዩክሬን ላይ ሲያተኩሩ ሩሲያ ደግሞ በዓለም ቁልፍ የንግድ መስመር ላይ ትኩረትን የሚከፋፍል አዲስ የኃይል ማዕከል ትፈጥራየች በትክክል እና ይሄንን ከስዊስ ካናል ጋር ስናገናኘው የቀይ ባህር መስመር እኮ በቀን በቢሊየን የሚቆጠር ዶላር የሚያንቀሳቀስ የዓለም የንግድ ደም ስር ነው። ነጥቡ እሱ ነው። ይህ የጦር ሰፈር ሩሲያ በዓለም የንግድ እንቅስቃሴ ላይ ቀጥተኛ ተጽዕኖ እንድታሳደር ያስችላታል። የንግድ መርከቦች ብቻ አገሉም የጦር መርከቦችም የተላለፉበት ነው። አዎ። እና ሩሲያ እዚህ ቦታ ላይ ቋሚ ባህር ኃይል ማዕከል ሲኖራት የመረጃ መሰብሰብ፣ የባህር ላይ ቁጥጥር አስፈላጊ ከሆነም የንግድ መስመሩን የማወቅ አቅም ትገነባለች። ይሄ የምዕራባውያንን የደህንነት ሲለት በእጅጉ ያወሳስበዋል። በጣም ይህን ነጥብ የበለጠ ስናሰፋው የሶሪያውን የታርቱስ የባህር ኃይል ሰፈር ማስታወስ አለብን። አዎ በሜዲተራኒያን ባህር ላይ ያላት ብቸኛ ጠንካራ መሰረት ነው። አሁን ፖርት ሱዳንን ስጨምር ከሜዲተራኒያን በቀይ ባህር በኩል አልፎ እስከ ህንድ ውቅያኖስ ድረስ የሚዘልግ ተከታታይ የተጽዕኖ መስመር እየፈጠረች ነው። ይሄ በአጋጣሚ የተፈጠረ አይደለም። በፍጹም! ይህ የታሰበበት ስትራቴጂ ነው። የተጽዕኖ ቀስት የምንለው ነገር ሩሲያ በአፍሪካ እና በመካከለኛው ምስራቅ ያላትን ሚና ከፍ ያደርጋል። የዋግነርን እንቅስቃሴ በአፍሪካ ስንመለከት እውነት ነው ወደ ደቡብ አቅጣጫ የተስፋፋች ነው። ስለዚህ ፖርት ሱዳን የዚህ ትልቅ እቅድ አንድ ቁልፍ አካል እንጂ ከሱዳን መንግሥት ጋር የተደረገ ቀላል የልውጥ ስምምነት አይደለም። ትንታኔው ይህንን ሰፊ ስዕል ቢያሳይ ኖሮ የሩሲያን እርምጃ ክብደት የበለጠ ግልጽ ያደርግ ነበር። እሺ የሩሲያን ዓለም አቀፍ ስሌት በዚህ መልኩ መረዳቱ በቀጠናው ያሉ ሌሎች ሀገራት ለምን በተለያየ መንገድ ምላሽ እንደሚሰጡ የበለጠ ግልጽ ያደርግልናል። ይህም ወደ ሁለተኛው ነጥባችን ይወስደናል። እሺ፣ ትንታኔው የግብፅን እንቅስቃሴዎች በተለይ ሬድዌቭ የተባለውን ወታደራዊ ልምምድ እና ከኢትዮጵያ ጋር ያላትን ፍክክር በደንብ አሳይቷል። ነገር ግን ነገር ግን ሌሎች ተዋናዮችን በተመለከተ ያለው ትንታኔ ጥልቀት የሌለው ይመስላል ልክ እንደ ሳውዲ ሳዑዲ አረቢያ፣ ኤምሬቶች እና ቱርክ ያሉ ሀገራት ፍላጎት አላቸው ብሎ ከመዘርዘር የዘለለ ነገር አያደርግም። በትክክል እነዚህ ሀገራት ዝም ብሎ ተመልካቾች አይደሉም። የራሳቸው አጀንዳ፣ የራሳቸው ፍላጎት፣ የራሳቸው ስሌት ያላቸው ንቁ ተዋናዮች ናቸው። የቀይ ባህርን ጂኦፖለቲካ እንደ ሁለትዮሽ የኢትዮጵያና የግብፅ ፍክክል ብቻ አድርጎ ማየት ስዕሉን በእጅጉ ያሳንሰዋል። በጣም እስቲ እምሬቶችን እንደ በሱዳን የእርስ በርስ ጦርነት ውስጥ ከጀነራል ሀሜቲ ጎን እንደቆመች በስፋት ይነገራል። አዎ ይባላል። አሁን ደግሞ የኸሜቲ ተቀናቃኝ የሆነው የአልቡርሃን መንግስት ከሩሲያ ጋር ተስማምቶ የጦር ሰፈር ሰጥቷል። ይሄ ለኤምሬቶች ትልቅ ሽንፈት አይደለም ወይስ እነሱ ጮራታ ከዚህ በላይ የተወሳሰበ ነው? ቱሩ ነጥብ ነው ግን ኤምሬቶች ሩሲያን የግድ እንደተፎካካሪ ታያለች ብለን መደምደም እንችላለን? ምናልባት ከአሜሪካ ጥገኝነት ለመውጣት እንደ አንድ አማራጭ ኃይል ልትጠቀምባት ትፈልግ ይሆን? ማለቴ እነሱ ፖሊሲ እርስ በርሱ የሚጋጭ ሳይሆን ሆን ተብሎ ሁሉንም አማራጮች ክፍት ለማድረግ የተቀየሰ ስልት ሊሆን አይችልም? ይቻላል። ኤምሬቶች በቀይ ባሕርና በአፍሪካ ቀንድ የወደብ አስተዳደር ላይ ትልቅ ኢንቨስትመንት አላት። ልክ የሩሲያ የጦር መርከቦች መምቃት የንግድ መስመሩን ደህንነት ያረጋግጥላታል ብላ ልታሰብ ትችላለች። ያ ማለት ኤምሬቶች በአንድ በኩል በሱዳን የውስጥ ጉዳይ ጣልቃ እየገባች፣ በሌላ በኩል ደግሞ የራሷን የንግድና የደህንነት ፍላጎት ከሩሲያ ጋር ለማጣጣም ትሞክራለች። በጣም ውስብስብ ስብስብ ነው። ትንታኔው ይህንን የኤምሬቶች ሁለት ቢላዋ ፖሊሲ መመርመር ነበረበት። እና እዚህ ላይ ሳውዲን ስናስብ ደግሞ ነገሩ የበለተው ስብስብ ይሆናል። ልክ ነህ። ሳውዲዎች በቀይ ባህር ዳርቻ ኒዮም የተባለችውን የህልም ከተማ እየገኑበት ነው። በብዙ ትሪሊዮን ዶላር የሚቆጠር ኢንቨስትመንት ነው እና በበሬያቸው ላይ የሩሲያው የጦር መርከቦች ሲንቀሳቀሱ ማየት ለዚህ ፕሮጀክት ስጋት ነው ወይስ መረጋጋትን ያመጣል ብለው ያስባሉ? ከባድ ጥያቄ ነው። የሳውዲ የደህንነት ፍላጎት ከኤምሬቶች የንግድ ፍላጎት ጋር ሁሌም ላይጣጣም ይችላል። አይጣጣም። ሳውዲ አካባቢው እንዲረጋጋላት ትፈልጋለች። ኢምሬቶች ደግሞ ያው በተወሰነ ደረጃ አለመረጋጋት ውስጥ የራሷን ጥቅም ታሳድዳለች። የቱርክ ጉዳይስ? ቱርክ በኦቶማን ዘመን የነበራትን ተጽዕኖ ለመመለስ በሱዳን ሶዋኪን ደሴት ላይ አዎ፣ የጦር ሰፈር ለመስራት ከበፊቱ መንግሥት ጋር ተስማምጣ ነበር። ያ እቅድ አሁን በውሃ በልቶታል። የሩሲያ መምጣት የቱርክን የቀጠናው ምኞት ሙሉ በሙሉ ሚያመክን አይመስልሽም? በእርግጠኝነት በርግጠኝነት፣ ቱርክና ሩሲያ በሊቢያ በሱሪያ እና በካውካሰስ ተፎካካሪዎች ናቸው። አሁን ደግሞ የቀይ ባህር አዲስ የፉክክር መድረክ እየሆነ ነው። ልክ ትንታኔው ይህንን የቱርክ ሩሲያ ፍክክር አንድምታ መዳሰስ ነበረበት ምናልባት ቱርክ ከኢትዮጵያ ወይም ከሌሎች ሀገራት ጋር ያላችን ግንኙነት በማጠናከር የሩሲያን ተጽዕኖ ለመመከት ትሞክር ይሆናል። አንድ በጣም ወሳኝ ተዋናይ የዘነጋን ይመስለኛል። እስራኤል እስራኤል። የእስራኤል የደህንነት ስሌት በቀይ ባህር ላይ ወሳኝ ነው። ኢራን ለተለያዩ ተላላኪዎቿ በዚሁ መስመር የጦር መሳሪያዎችን እንደምታሻገር ይታመናል። እውነት ነው። የሩሲያ የባህር ኃይል በፖርት ሱዳን መቋቋሙ ከኢራን ጋር ባላት ግንኙነት አንጻር ለእስራኤል ምን ትርጉም ይኖረዋል? ያንን መዘንጋት ትልቅ ክፍተት አይሆንም? ትልቅ ክፍተት ነው። እስራኤል የሩሲያን መምጣት በስጋት እንደምትመለከተው አያጠራጠርም ሩሲያ የኢራን አጋር ናት፣ በተለይ በሶሪያ። አሁን ደግሞ የኢራን የጦር መርከቦች በቀላሉ ሊያርፉበት የሚችል የሩሲያ የጦር ሰፈር ይኖራል፣ በደቡባዊ የቀይ ባህር ክፍል። ይህ ለእስራኤል ቀይ መስመር ነው። ስለዚህ እስራኤል ከግብፅ ከሳውዲና ከሌሎች የባሕር ዳርቻ አገራት ጋር ያላቸውን የደህንነት ትብብር ልታጠናክር ትችላለች። ገባኝ። ትንታኔው እነዚህን ሁሉ ውስብስብ ግንኙነቶችና የሚጋጩ ፍላጎቶች ቢያሳይ ኖሮ የቀይ ባሕርን የጂኦፖለቲካ ምስል በበለጠ እውነታ በተሞላበት መንገድ ያስቀምጥ ነበር። በጣም ጥሩ። የሁሉ የውጭ ኃይሎች ፍክክርና የአካባቢው ተዋናዮች ውስብስብ ግንኙነት ወደ መጨረሻው ነጥባችን ያደርሰናል። የመደምደሚያው ክፍል አዎ የትንታኔው መደምደሚያው የአፍሪካ ሀገራት እንዴት የጋራ ስትራቴጂ ቀርጾ ይህንን የዓለም ቁልፍ የውኃ መስመር ለጋራ ጥቅማቸው ሊያውል ይችላሉ የሚል ትልቅ ጥያቄ በማንሳት ነው የሚጠናቀቀው። ጥያቄው በራሱ መልካም ነው። ነገር ግን ነገር ግን ከትንታኔ አጠቃላይ ይዘት ጋር የተቆራኘው አይመስልም። በትክክል ችግሩ እሱ ነው። ትንታኔው በሙሉ ሲያስረዳ የነበረው የውጭ ኃይሎች ጣልቃ ገብነት የሚሳካው በአካባቢው ሀገራት መካከል ባሉ ክፍተቶች፣ የውስጥ ችግሮች እና ፉክክሮች ምክንያት መሆኑን ነው። የሱዳን የእርስ በርስ ጦርነት ለሩሲያ በር ከፍቷል። የግብጽና የኢትዮጵያ ውጥረት ደግሞ የቀጠናውን የደህንነት መዋቅር አዳክሟል። እና ይህንን ሁሉ ካሳየን በኋላ ማጠቃለያው ላይ እንዴት አንድ መሆን ይችላሉ ብሎ መጠየቅ በችግሩና በመፍትሄው መካከል ያለውን ድልድይ እንደመዘለል ነው። ስለዚህ የአፍሪካ አንድነት ጥያቄው ከእውነታው የራቀ ምኞት ላይ ብቻ የተመሰረተ ነው ያልሽኝ ነው ፈጽሞ አይቻልም አይደለም። ነገር ግን ጥያቄው የሚቀርበት መንገድ መቀየር አለበት። ዝም ብሎ እንዴት አንድ መሆን ይችላል ከማለት ጥያቄውን በትንታኔው ውስጥ ከተለዩት ተጨባጭ ችግሮች ጋር ማቆራኘት ያስፈልጋል። ልክ ነ ለምሳሌ ጥያቄውን እንዲህ ብለን ብናቀርበውስ የሱዳን የእርስ በርስ ጦርነት ለውጭ ኃይሎች መግቢያ በር ሆኖ ሳለ እንዲሁም የግብጽ እና የኢትዮጵያ ፍክክር የቀጠናውን ህብረት እየወሰነ ባለበት ሁኔታ እንደ አፍሪካ ህብረት ወይም ኢጋድያኑ ተቋማት አንድ ወጥ አቋም ከመያዛቸው በፊት እነዚህን የውስጥና የድንበር ውጥረቶች ለመፍታት ምን ተጨባጭ እርምጃዎችን ሊወስዱ ይችላሉ? በትክክል ይህ ጥያቄውን ከመላመት ወደ ተግባራዊ የፖሊሲ ጥያቄ ያሸጋግረዋል። ሌላው አማራጭ ደግሞ አንድ ሊሆን የሚችል ሁኔታን መመርመር ሊሆን ይችላል። እንዴት ለምሳሌ አንድ ወጥ የአፍሪካ የቀይ ባህር የደህንነት ስትራቴጂ ቢኖር ምን ይመስል ነበር ብለን ብንጠይቅ? ኦ ጥሩ ሀሳብ ነው። ይህ ወዲያውኑ ሌሎች ጥያቄዎችን ይወልዳል። ማን የመራው ነበረ? ግብጽ፣ ኢትዮጵያ፣ ኬንያ እናም እንደ ግብጽ እና ኢትዮጵያ ያሉ ሀገራትን ተሰራሪ የባህር በር ፍላጎቶች እንዴት ያስታርግ ነበረ? የኢትዮጵያ የወደብ ጥያቄ እና የግብጽ የናይል ውሃ ደህነት ስጋት ሳይፈታ እስኪ ስለ የጋራ የቀይ ባህር ደህንነት ማውራት ይቻላል አይቻልም? እነዚህን ጥያቄዎች ማንሳት መደምደሚያውን ዝም ብሎ በጥያቄ ከሚያጠናቅቅ ይልቅ በቀረበው ትንታኔ ላይ ተመሠረቶ የመፍትሄ አቅጣጫዎችን እና ትግዳሮቶችን የሚጠቁም ያደርገዋል። እሺ እንግዲህ ዛሬ በነበረን ውይይት ይህንን ጠንካራ መሰረት ያለውን ትንታኔ የበለጠ ለማጥለቅ እና ለማጥናከር ያስችሎ ሶስት ቁልፍ ነጥቦችን አንስተናል። አንደኛ፣ የሩሲያን የፖርት ሱዳን እንቅስቃሴ ከአካባቢያዊ ጥቅም ባለፈ ከዓለም አቀፍ ስትራቴጂዋ ጋር አገናኝቶ መተንተን ይህ ማለት ከዩክሬን ጦርነት፣ ከናቶ ጋር ካላት ፉክክር እና ከሶሪያው የታርቱስ የጦር ሰፈር ጋር እንዴት እንደሚገናኝ በማሳየት የጉዳዩን ስፋትና ጥልቀት ግልጽ ማድረግ። ሁለተኛ የቀጠናውን የጂኦፖለቲካ ምስል ከግብጽና ኢትዮጵያ ፍክክር ብቻ አውጥቶ እንደ ኤምሬቶች፣ ሳውዲ አረቢያ፣ ቱርክ እና እስራኤል ያሉ ሌሎች ቁልፍ ተዋናዮች የራሳቸው አጀንዳ ያላቸውን ንቁ ተጫዋቾች መሆናቸውንና ውስብስብ ሚናቸውን በጥልቀት መመርመር። የእነዚህ ሀገራት የሚጋጩና የሚጣጣሙ ፍላጎቶች እንዴት አዲስ የኃይል አሰላለፍ እየፈጠሩ እንደሆነ ማሳየት። በመጨረሻ ለኝ ሦስተኛ በመደምደሚያው ላይ የቀረበውን የአፍሪካ አንድነት ጥያቄ በትንታኔ ውስጥ ከተለዩት ተጨባጭ ችግሮች እንደ ሱዳን ጦርነትና የኢትዮ ግብጽ ፍክክር ጋር በማቆራኘት ይበልጥ ተግባራዊ እንዲሆን ማድረግ፣ ጥያቄውን ከምኞት ወደ ፖሊሲ ተኮር ውይይት መቀየር። በትክክል እነዚህን ነጥቦች በማካተት ሥራው የበለጠ ጥልቅ፣ ሰፋ ያለ እና ተጽዕኖ ፈጣሪ ትንታኔ እንደሚሆን እናምናለን። የቀይ ባህርን ውስብስብ ሁኔታ ለመረዳት የሚደረገውን ጥረት እናደንቃለን። የተሻሻለውን ስራ በድጋሚ እንድትልኩልን እንጋብዛለን።